የማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከግንቦት ስድስት ጀምሮ ለተከታታይ ሶስት ቀናት የሚቆይ የ2017 ኤክስፖና የውይይት መድረክ በሆሳና ከተማ ያካሂዳል። ይህንንም አስመልክቶ የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ናትናይል ሚሊዮን መግለጫ ሰጥተዋል። ኤክስፖ በኮርፖሬሽኑ ታሪክ የመጀመሪያ እንደሆነ ነው በመግለጫቸው ያነሱት። ይህንን መርሃ ግብር ከጀርመን የትብብር ተቋም ጋር ወይም ደግሞ ጂአይዜድ ኢንቨስት ፎር ጆብስ በሚለም ከሚባለው ፕሮጀክት ጋር በጋራ በትብብር የምናዘጋጀው ፕሮግራም ነው የሚሆነው። ይህ ኤክስፖ በአይነቱ ለኮርፖሬሽናችን የመጀመሪያ ነው። እስከዛሬ ድረስ በነበረን ልምድ የምንሳተፍ እንጂ አዘጋጅተን የማናውቀው ሲሆን ለመጀመሪያ ጊዜ እንደ ክልል ኢንዱስትሪ ፓርክ ልማት ኮርፖሬሽን የሚያዘጋጀው በአይነቱ የተለየና የመጀመሪያ የሆነ መድረክ ነው ማለት ነው። ኮርፖሬሽኑ በክልሉ በአስር ከተሞች በአስራ አምስት ሳይቶች የሚያስተዳድራቸው በርካታ የማምረቻ ሼዶች መኖራቸውን አንስቶ ለእነዚህ አምራች ኢንዱስትሪዎች የሚያጋጥማቸውን ማነቆች ለመፍታት አጋዥ ስለመሆኑም አንስተዋል። የአምራች ኢንዱስትሪዎች ያሉባቸውን ማነቆ ለመፍታት የሚያስችል የመሰረተ ልማት በተለይም የማምረቻ ማዕከላትን እየገነቡ ለአምራች ኢንዱስትሪው በሊዝ ወይም ደግሞ በመጠነኛ የኪራይ ማስተላለፍ ነው። በዚህ ሂደት ውስጥ ያስተላለፍ ናቸው ወደ 124 የሚደርሱ ካምፓኒዎች እያመረቱ ይገኛሉ በተለያዩ ዘርፎች ማለት ነው። ስለዚህ እነዚህ ዘርፎች ላይ በተለያዩ ዘርፎች የተሰማሩ አምራች ኢንዱስትሪዎች እነሱን ለማስተዋወቅ ወይም ደግሞ የሚሰሩትን ስራ ከገበያው ጋር ወደ ገበያ ለማውጣት ያለመ ኤክስፖ ነው ማለት ነው። ስለዚህ አሁን የምናደርገው ይህ ያዘጋጀነው ኤክስፖ አንደኛ እነዚህ ኢንተርፕራይዞች እነዚህ ኢንተርፕራይዞች ያሉባቸውን ተግዳሮቶች ቻሌንጆች ለመፍታት የሚያስችል ውይይት ከባለድርሻ አካላት ጋር እንድናደርግ እድል የሚሰጠን ነው ማለት ነው። ኤክስፖ በማምረቻ ዘርፍ ከተሰማሩ ግለሰቦች ውጭም ለመስራት ፍላጎት ላላቸው መልካም እድል ይዞ የሚመጣ ስለመሆኑ አንስተው፣ ከዚህ ባለፈም ክልሉ ያሉትን ጸጋዎች ለመጠቀም አጋዥ ስለመሆኑም ነው አቶ ናትናኤል ያነሱት። ክልሉ ደግሞ ያሉት ምቹ ሁኔታዎች አሉ። በዚህ ዘርፍ ለመቀጠል የሚያስችል በርካታ ምቹ ሁኔታዎች አሉ። እነዚህን ምቹ ሁኔታዎች ተጠቅመው አምራቾች ወደዚህ ዘርፍ እንዲቀላቀሉና ባለሀብቶችም የሆኑ ኢንተርፕራይዞች በዚህ ዘርፍ ገብተው ማምረት እንዲችሉ ምን ምቹ ሁኔታ አለ የሚለውን የምናስተዋውቅበት መልካም እድል ለእኛ የሚፈጥርልን አጋጣሚ ነው ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ እንዳልኩት በዚህ የኤክስፖና የምክክር ወርክሾፕ የሚሳተፉት የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያለማቸው በአስር ከተሞች የሚገኙ አምራቾች ብቻ ናቸው። እነዚህ አምራቾች እነዚህ አምራቾች ውስጥ ከነዚህ አምራቾች ውስጥ 33 የሚሆኑ አምራች ኢንተርፕራይዞች የሚሳተፉ ሲሆን እነዚህ አምራች ኢንተርፕራይዞች ደግሞ ያሉባቸውን ተግዳሮቶች ከባለድርሻ አካላት ጋር በጋራ በመመካከር የምንፈታበት እድል ይፈጥረናል ማለት ነው። ኢንዱስትሪያሊስቶች የሚያጋጥማቸውን የገበያ ትስስር ችግር ኤግዚቢሽኑ እና የምክክር መድረኩ በመፍታቱ ረገድ ሚናው የላቀ ስለመሆኑ ነው ዋና ስራ አስፈጻሚ የገለጹት። ኤክስፖ ይፈታል ተብሎ የሚታሰበው በዋናነት የገበያም ችግር ነው። አንደኛው የገበያ እርስ በርስ ኢንዱስትሪዎች ወይም ደግሞ አምራቾች የሚተዋወቁበትን እድል ይፈጥራል። አምራቾች በሚያመርቷቸው ምርቶች ሁሉ ለተጠቃሚ የሚደርሱ አይደሉም። አንዳንዶቹ ኢንዱስትሪ ውስጥ ለሌላው ኢንዱስትሪ ግብዓት መሆን የሚችሉ ናቸው። ስለዚህ አምራቾች ከሌላው አምራቾች ጋር በመቀናጀት አንዱ ግብዓት የአንዱ ምርት ለሌላው ግብዓት የሚሆንበት ሁኔታ ስላለ እርስ በርስ የገበያ ትስስር እንዲፈጥሩ ድል ይፈጥራል። ሁለተኛው ደግሞ ከተጠቃሚዎች ጋር ያስተዋውቃቸዋል። ተጠቃሚዎች ወይም ደግሞ ሌሎች በከተሞች ውስጥ ያሉ ነጋዴዎች የእነዚህን ምርት ይጠቀሙ የነበሩና ያውቁ የነበሩ ወይም ደግሞ የመጠቀም ፍላጎት ያላቸው አካላት እነዚህን ካምፓኒዎች ፊት ለፊት የሚገናኙበት ትዕዛዝ የሚሰጡበት በቀጣይ ደግሞ የገበያ ትስስር ሊፈጥሩ የሚችሉበት ምቹ ሁኔታ የሚፈጠር በመሆኑ የዚህ ኤክስፖ መከፈት ለአምራች ኢንዱስትሪው ትልቅ ሚና አለው ብለን እናስባለን።